ሰላም ጤና ይስጥልኝ! ውድ የተራራው ሚዲያ ቤተሰቦች፣ ወደ እለቱ አርዕስተ ዜና እናልፋለን። የሞት ፍርድ ተፈርዶበታል ሲል የጋሞ ዞን ከፍተኛ ፍርድ ቤት በዛሬ በዋለው ችሎት አስታውቋል። ቦምቡ ሆን ብሎ ህዝብ ለማሸበር የተጣለ ነው ሲል የመቀለ ሰላምና ጸጥታ ጽሕፈት ቤት አስታወቀም። ስታንዳርድ ባንክ በኢትዮጵያ የመጀመሪያው የውጭ ባንክ በመሆን የስራ ፈቃድ ተሰጥቶታል። ሁሉንም በዝርዝር እንመለከታቸዋለን። እስከ መጨረሻው አብራችሁን ሁኑ። የጋሞ ዞን ከፍተኛ ፍርድ ቤት የአስር ዓመት ታዳጊ አግቶ ለማስለቀቂያ በሚል ከወላጅ እናቱ ሀምሳ ሺህ ብር ተቀብሎ ህፃኑን በመግደል ሽንት ቤት ጥሎ ሲስ ሊሰወር ሲሞክር በቁጥጥር ስር የዋለውን ተከሳሽ በሞት እንዲቀጣ መወሰኑን የአርባ ምንጭ ከተማ አስተዳደር ፖሊስ አዛዥ ኮማንደር ከበበው አዳል አስረድተዋል። በአርባ ምንጭ ከተማ አስተዳደር ሴቻ ክፍለ ከተማ ዶይሳ ቀበሌ በተለምዶ ኒውቪዥን ተብሎ በሚጠራው አካባቢ በቀን 03 03 2018 ዓ ም ከቀኑ 10 ሰዓት እስከ 12 ሰዓት ባለው ጊዜ ውስጥ ተከሳሽ አስቀድሞ ህፃን ልጅ አግቶ በመያዝ ከታጋጅ ቤተሰብ ገንዘብ በመውሰድ የራሴን ኑሮ ቀይራለሁ በሚል አደገኛ አስተሳሰብ በመያዝ ለመፈጸም እንዲያስችለው ፕላስተር አቤቱ ቤቱ አዘጋጅቶ ማኖሩን የፖሊስና አቃቤ ህግ የክስ መዝገብ ማስረዳቱን ኮማንደር ከበበው አስታውቀዋል። የአቃቤ ህግ የክስ ቻርጅ እንደሚያሳየው ተከሳሽ ወርቅን አሰፋ ደርሰው የፌድሪ ወንጀል ህግ ቁጥር 539 ህዝብ 1 አምርሖ እና 590 ህዝብ 2 ስር የተደነገገውን ድንጋጌዎችን በመተላለፍ የ10 አመት ታዳጊን በማገትና በአሰቃቂ ጉድያ ወንጀል ተከሶ ተከሶ ጥፋተኛ ተብሏል። ተከሳሹ የሚያስተምርበትን ትምህርት ቤት ተማሪ የሆነውን የአስር ዓመት ህፃን ሟች ናትናኤል ማይክልን ከትምህርት ቤት ሲመለስ መንገድ ላይ አስቆሞ እያወራ ቆይቶ ተከራይቶ በሚኖርበት የታዳጊውን አያት ግቢ ውስጥ ባለው ቤቱ በማስገባት አፍና ፍንጫውን ከማጅራቱ ጋር አጥብቆ በፕላስተር ማሸጊያ ካጣበቀው በኋላ ቤቱን ቆልፎ መውጣቱን ተመልክቷል። ወንጀለኛው ከአካባቢው ለመሰወር እንዲያመቸው የአካባቢውን ሁኔታ ሲቃኝ ታዳጅ የታሸገበትን ፕላስተር ታግሎ በመፍታት ራሱን ለማትረፍ ራሱን ለማትረፍ የድረሱልኝ ጩኸት ሲያሰማ ተከሳሽ ፈጥኖ በመመለስ በድጋሚ አፍና አፍንጫውን አጥብቆ በማፈን ካሸገ በኋላ ታዳጊውን በህይወት እያለ ከቤተሰቡ ጋር በገንዘብ ለመደራደር በማሰብ ፎቶግራፍ ተንቀሳቃሽ ቪዲዮ በስልኩ ከቀረጸ በኋላ የታዳጊውን አንገት በአንሶላ አንቆ ህይወቱ እንዲያልፍ ካደረገ በኋላም አስክሬኑን መጸዳጃ ቤት ውስጥ መክተቱን የክስ መዝገቡ ያጣለ። ፖሊስ ከአርባ ምንጭ ነዋሪዎች ጋር በመሆን ባደረጉት ብርቱ ክትትልና ኦፕሬሽን ወንጀል ወንጀለኛው በመኪና ተሳፍሮ ወደ ምዕራብ አባያ ወረዳ አቅጣጫ በማምለጥ ላይ እያለ ፉሪ ተብሎ በሚጠራው ቦታ በህብረተሰቡና በፖሊስ ብርቱ ክትትል ሊያስችለዋል። በመሆኑም ተከሳሽ ሌላ ወንጀል ለመፈጸም የፈጸመውንም ወንጀል ለመደበቅ ጭካኔ በተሞላው መንገድ ተማሪውንና ራሱን መከላከል የማይችል ሕፃን አስቦ በመግደል እና ለአካለ መጠን ያልደረሰ ሕፃን ልጅ በመጥለፍ ወንጀል ፈጽሞ ፈጽሟል የሚል ክስም ቀርቦበታል። በዚህም መሰረት የጋሙ ዞን ከፍተኛ ፍርድ ቤት የአቃቢ ህግ ክስ የሰውና የሰነድ ኤግዚቢት ማስረጃዎችን በማሰማት አቃቢ ህግ በሁለቱም ክሶች ከምክንያታዊ ጥርጣሬ በላይ በተከሳሽ ላይ በማስረዳቱ ተከሳሽ እንዲከላከል ሲል ብይን ሰጥቷል። በመሆኑም ተከሳሽ መከላከያ ማስረጃ የለኝም ሲል መከላከል ባለመቻሉ የጋሙ ዞን ከፍተኛ ፍርድ ቤት በዛሬ ዕለት በዋለው ችሎት የግራቀኙን የቅጣት አስተያየት በመቀበል ከመረመረ በኋላ ተከሳሽ በሞት እንዲቀጣ ውሳኔ አስተላልፏል ሲል ኮማንደር ከበባው አስረድተዋል። በትላንትናው እለት በመቀለ ከተማ ቦምብ ፍንዳታ ያጋጠመ ሲሆን ቦምቡም ሆን ብሎ ህዝብ ለማሸበር የተጣለ ነው ሲል የመቀለ ሰላምና ጸጥታ ጽሕፈት ቤት አስታውቋል። ትላንት ሐሙስ ህዳር 18 2018 ዓ ም ከሌሊቱ 4 ሰዓት ከ25 በመቀለ ዩኒቨርሲቲ አድሃቂ ግብር አጥርግ ዙሪያ ከባድ የቦምብ ድምጽ ፍንዳታም ተሰምቶ ነበር። አንድ ግለሰብ ዛሬ ህዳር 19 2018 ዓ.ም ከባድ ፍንዳታ ድምጽ ወደ ነበረበት ቦታ በአካል መሄዳቸውንና ጉዳዩንም ማጣራታቸውን ተናግረዋል። በቦምብ ፍንዳታው በሰው ህይወት ያጋጠመ አደጋ የሌለ ሲሆን ፍንዳታው በነበረበት አቅራቢ ያሉ ቤቶች መስተዋቶቻቸው መሰባበሩንም መመልከት ችያለሁ ሲሉም ጉዳዩን አስረድተዋል። ፍንዳታው በተከሰብ ተበት አካባቢ የነበሩ ነዋሪዎች በበኩላቸው ፍንዳታው በእጅ የተጣለ ቦምብ ሳይሆን ለረጅም ጊዜ ተቀብሮ የቆየ ፈንጅ ሊሆን ይችላል የሚሉ አስተያየቶችንም አጋርተዋል። የመቀሌ ጸጥታ ጽህፈት ቤት የትላንትናው ምሽት ፍንዳታ አስመልክቶ ለ መቶ አራት ነጥብ አራት ሬዲዮ የመቀሌ ኤፍኤም በሰጠው መረጃ ፍንዳታው ሆን ተብሎ ህዝብ ለማሸበር የተፈጸመ ነው ብሏል። የድርጅቱን ፈጻሚዎችና ማንነት እንደሚያጣራም የገለጸው ጽፈት ቤቱ ህዝብ ድርጅቱን እንዲወግዝም አስገንዝቧል። ዳርድ ባንክ በኢትዮጵያ የመጀመሪያ ውጭ ባንክ በመሆን የስራ ፍቃድ ተሰጥቶታል። የኢትዮጵያ ብሔራዊ ባንክ በተሻሻለው የባንክ የስራ አዋጅ መሰረት በአዲስ አበባ ለሚገኘው የስታንዳርድ ባንክ ተወካይ ጽህፈት ቤት ከአዲስ የስራ ፈቃድ በይፋ መስጠቱን አስታውቋል። በአዲሱ አዋጅ መሰረት በንግድና ቀጠናዊ ትስስር ሚኒስቴር ቁጥጥር ስር የነበረው የውጭ ባንኮች ተጠሪነት ለኢትዮጵያ ብሔራዊ ባንክ ሆኗል። በዚህ መሰረት ካሁን በኋላ የውጭ ባንኮች ተወካይ ጽህፈት ቤቶች ፈቃድ የሚያድሰው እና አሰራራቸውንም በበላይነት የሚቆጣጠረውም ብሔራዊ ባንክ መሆኑ ታውቋል።